ሉሲ እና ሳሚ በታዘዙት መሰረት እንግዲህ እራቱን እነ ቤዛ ከጠሯቸው ሄደው ተገብዘዋል። እንዲሁም ደግሞ በልተዋል። በዛ እራት ግብዣ እንግዲህ ሁሉም ሲፋጠጡ ነበረ። በተለይ ደግሞ ቤዛና ሉሲ በጣም እንግዲህ ተቸግረዋል። እነዚህ ሁለት ወንዶች እንደማይስማሙ ስላወቁ ምን ሊያወሩ ይችላሉ እነዚህ ሰዎች? እራቱን እንደው የደፋፉት ይሆን ይህንን ሱፍራ ምናልባት ግልብጥብጥ አድርገው ጦማቸውን ያሳድሩን ይሆን በማለት እንግዲህ ብዙ ነገሮችን ሲያወጡ እና ሲያወርዱ ነበረ። ቢሆንም እንግዲህ ወይንም ቀርቦላቸው እንዲሁም እራት የተለያየ ቀርቦላቸው፣ በመጀመሪያ እንግዲህ በነገር ጀመሩት። በነገር እንግዲህ እየተጎሳሰሙ ሳሚ እና ሱራት ሄደን ያንን ራት በልተውታል። እየበለውም እያለ እንግዲህ ሳሚ ጠርጥሮ ነበር እና ምናልባት ደግሞ ሊገለ መርዞት ቢሆንስ በማለት እንግዲህ ታዲያ ወዳጅ የሆነ ከዚህ ቤት ድግስ ከጠራኝ አይቀርማ መጀመሪያን ጉርሻ ማጉረስ አለብኝ፣ በማለት እንግዲህ ሳሚ ለሱራፌል ለመጉረስ ይሞክራል። ሱራፌልም እንግዲህ አዎ መርዛለሁ፣ ጨምሬበታለሁ በማለት ነበር የመለሰለት። እንግዲህ ሳሚም እጁን ወደ ሱራፌል እንደዘረጋ አልበላም፣ በማለት ነበር የመለሰለት፣ አልጎርስም አለው። ቤዛም እንግዲህ በጣም አይታቸው ስለነበረ የሁለቶችን ባህሪ ቆይ እናንተ ምንድነው? ችግራችሁ? እዚህ የመጣችሁት እኮ ሰላም ልታወርዱ ነው እንጂ ሌላ ነገር ልትነጋገሩ አልነበረም። ታዲያ ምን አስፈለገ ሁሉ ነገር መጎሳሰሙ? ራባካችሁ፣ እራታችንን በሰላም እንብላበት በማለት እንግዲህ ታወራለች። ሉሲም እንግዲህ እራት ስለተጠራች እና አብረው ስለሆነች ደግሞ በጣም ደስ ብሏል ነበረ። ይልቅ አሁን ይህን እራት መብላት አለብን በማለት እንግዲህ ከሳሚ ጋር መብላቱን ታይዘዋለች። ያ ሱራፌል የሚባለው አልጎርስም ሲል፣ እንግዲህ ይልቅ እኔን አጎርሰኝ እስኪ በማለት ሉሲ እንዲያጎርሳት ሳሚን ጠየቀችው። ነገር ግን ሳሚ ሊያጎርሳት አልቻለም። ይባስ ብሎም እንግዲህ በቃ ላንቺ ያልሆነማ ለምን ማንም ሰው መብላት የለበትም ኮቻ በይሄንን ጉርሻ ብያልና እና ሊያጎርሳት ሲል እንግዲህ አፏን እንደከፈተች ወደ ራሱ ነበር የወሰደው። እንግዲህ ራሱ ከበላ በኋላ ሱራፌልን ፈገግ ብሏል። ቤዛም ፈገግ ብላለች። ሉሲ ምስኪኗ እንግዲህ በጣም ነበር የተቃጠለችው። እሷ ያጎርሰኛል ብላ ስትጠብቅ ያልጠበቀችው ነገር ተከሰተ። በዛ እየተነሳ በጣም ተናዳ እዝም መብላለች እንግዲህ እራቷንም ቢሆን እራሷ ናት የበላችው። ሉሲ በደንብ ጠንቅቃ ታውቃለች። ሳሚ ቤዛን አሁንም እንደሚወዳትና እወድሻለሁ ወይም ደግሞ አንቺ አለሽ ልኝ እያለ... ከጎኗ ከጎኗ እንግዲህ የሚጠጋት ለሆነ ነገር እንደሆነ በደንብ ጠንቃ ታውቃለች። ቤዛንም ቢሆን ለማስቀናት እንደሆነ የሚጠቀምባት ታውቃለች። ግን ደግሞ ሉሲ በጣም ስለምትወደው ከሚያደርገው ስራ፣ እያንዳንዱ ጀርባ አለች። ሉሲም እንግዲህ ከበሉ ከጠጡ በኋላ ወዳጀ ወዳጀ መባባል ተጀምሯል። እንግዲህ በቃ አሁን ሁሉም ነገር ሰላም ከሆነ ለምን ወይናችን እንግዲህ በአንድ... አንስተን አንጠጣም በማለት እንግዲህ ሲበሉና ሲጠጡ የነበሩትን ወይም ብርጭቋቸውን ያቃጫሉ። ባንድ እንግዲህ ሳሚና ሱራፌልም ወዳጀ ወዳጀ ይባባላሉ። በመጨረሻም እንግዲህ ዛሬ በጣም ደስ ብሎኛል በማለት የቋጫዋን ነገሩ። ሳሚ ግን በአሁኑ ወዳጀ የሚለውን አቆምክ ለምን በማለት ጠየቀው። ሉሲም እንግዲህ በቃስኪ እስኪ ሳሮንን ሄጀ እስራ ላግዛት በማለት ተነሳች። እንግዲህ ቤዛም ታውቂያታለሽ እንዲ ያለቻ አራ ለውቀት አሁን መጥቻ ሳለ ታውቅ በማለት እንግዲህ ወደ ኪችን ትሄዳለች። ሉሲ ወደ ኪችን ከሄደች በኋላ ሥራ እየገዘች ነው ሳሩን እንግዲህ ቀውን ከጣጠበች በኋላ ሉሲ ደግሞ እየወላወለችላትም ወለች ላት እኔ ምልሽ እራቱ እንዴት ነበር? በጣም ደስ ይላል። በቃ ለሳሚ ንገሪው፣ ኢሶራፌል የሚባል ተቀይሯል፣ እንዳይጎደው ጎዶባ ክሽ እያለች እንግዲህ ትመክራታለች። ሉሲም እንዴት አወቅሽ አንቺ ሰላም እንዳወረድን ብላ ስጠይቃት፣ ባክሽ ተደብቅ እያየዋቸው ነበር በማለት እንግዲህ መልሳለች። ከዛ እንደዛ ብላ ስትመልስላት እንግዲህ ወይኔ በቃ ሁለተኛዋ ሉሲ መጣች አይደለም። ሉሲም እዚህ በፊት ተደብቃ ነበር የምታየው እያንዳንዱን ነገር ከዚ ቤት፣ በቃ ካልተደበቁ እውነቱን እውነቱ ማየት አይቻልም አይደለ በማለት እንግዲህ ታማር ትባላለች ማለት ነው። እንደዚህ እያወሩ እያለ ቤዛ ተቀላቀለቻቸው። እሺ እቃውን የሚያጠዋ ያለው እሺ፣ በቃ እረፍት አድርጊ፣ በማለት ሳሮን እረፍት እንድታደርግ እንግዲህ ጠይቀቻት። ሳሚና ሱራፌልም በድጋሚ እንግዲህ ዝናብ እየጣለ ስለሆነ የትም አትሄዱም ዛሬ፣ በቃ ከዚህ ቤት ታራላችሁ በመባል ይገለገላሉ። ሉሲ ማለት ትፈልጋለች፣ መቆየትም ፈለገች። ቆይ አንቺ ልጅ እዚህ ቤት ካላደርኩ ነው እንዴ የምትዩ? አረ እንውጣ በማለት ይጮባታል። ሉሲ ግን በጣም ተደስታ ስለነበረ እዛ ቤት የመውጣት ሐሳብም አላማም የላትም። ዝናቡ ካወራ በኋላም እንግዲህ ቁመው እያለ እኔም ቪዲዮ ነጥፍተ ዋላ ለጠፈውም በማለት ይጠይቀዋል። ሱራፌል በአሁኑ አንተ ጠላት የሳትሆን ወዳጅ ነህ ብሏል። ሳሚ ደግሞ ቆይ እኔ እኮ በቃ አንድ ገበታ ስለተካፈን ወዳጅ ነህ ብዬ ነው መጥቼ ራት እየተጋበዝኩት እንጂ፣ ምንም አይነት ተንኮል አላስብም። ቪዲዮም የለም በማለት ይገብ ማለት ሽምጥጥ አድርጎ ይክዳቸዋል። ሳሚ እንግዲህ ያኔ ሊገላት እንደነበረ ቤዛን ሲቀርጽ አልነበረ፣ ያ ቪዲዮ ደግሞ አሁን ላይ አለ የለም እያሉ ባልና ሚስት ሳሚን ተራ በተራ እየጠየቁት ነው። ቤዛን በተራው እንግዲህ ከሉሲ ጋር ከሆነች በኋላ እኔ የምልሽ ሉሲ፣ ይልቅ ሱራፌል ያ ቪዲዮ አለው እያለ ነው እና እንደ አለ አጥፍቶታል ወይስ ምንድነው ብላ ትጠይቃታለች። እንግዲህ ሉሲም በጣም ትገረማለች። በቃ አሁን ሙሉ ለሙሉ አምነሽዋል ማለት ነው? እንግዲህ ባለቤትሽን ትላታለች። አዎ እዚህ በኋላ እኔ ሙሉ ሴቶኛለሁ ለባሌ በማለት ተመልሳለች። ሉሲም እንግዲህ በቃ ሊያደርግልሽ እንደ ሐሳብሽ ይሁን በማለት ታምናታለች። ምንም በቃ ተጠንቀቂ፣ ጠርጥሪ ብላ አልመከረቻትም። አንቺ ያልሽ የሆነልሽ በማለት ነበር ዝም ያለቻት። በመጨረሻም እንግዲህ በቃ ዝናቡ ካበራ በኋላ መሄድ አለብን ብሎ እንግዲህ ተሸኛኙ። ደናደሩ ደሩ ይባባላሉ። ሳሚ ግን በመጨረሻ ደናደሬ ብሎ ነበር የሄደው። ቤዛም ብቻ እንግዲህ ስራፌል ፊት ለፊት ቆሞ ደናደሬ ሲላት ፍቅር እንዳለበት ከሄደ በኋላ ይነግራታል። ቤዛ ሳሚ አሁንም በጣም ነው የሚወድሽ እንደሚያፈቅርሽ ለይቻለሁ፣ ይሄ ነገር እንዴት ነው ይላታል። ቤዛ ደግሞ እንደዚያ ማለት የለብህም አይሆንም፣ በጭራሽ አንተ ደግሞ ብላ ዝም ነበር ያለችው። ሉሲም እንግዲህ ቀበላ አድርጋ ያው አንድ አካል አይደላችሁ እንደዛ ነው ደናደሩ ማለቱ ነው በማለት ሳሚ ያበላሸውን እሷ አስተካክለዋለች ማለት ነው። ሉሲ የው እንግዲህ በመሀል ወሬ ሲያወሩ እልቅ ትልቅ ስላለች ከቤት ከሄዱ በኋላ እንግዲህ ያ በጠዋት ቁጭ ብላ ነበረ እና ደናደር ከትለዋለች። ሉሲ በጣም ተናዳ ነበረ እንግዲህ በቃ እኔ ሁሌ ያንተ መጫወቻ አሁን የቀረው አይደለ እያለች ደግሞ ከዛ ቀደም ብሎ ቤዛ ስትመክራት ነበር ለፍቅርም ለምንም መታገስ ጥሩ ነው ታገሽ በቃ ሳሚ እንደሚወድሽ መረጋጋት አለብሽ። ከዛ በኋላ ጎዳውነቱን ታውቂያለሽ ያለችው ስመክራል ነበር በጣም ስትንጫነጭበት ነበር። እንግዲህ እንደዚህ እየተንጫነጩ እያለ ቅንጭርት ይመጣል። ቅንጭርትን ካየ በኋላ እንግዲህ ሳሚ በጣም ነበር የተናደደው። የሁለታችንም ሕይወት ካባላሸ በኋላ የሁላችንም ምን አስመጣ ተመልሶ እዚህ ቤት ለምን መጣ? በማለት ይጮበታል። ቅንጭርትም እንግዲህ እኔ በጣም የያዝኩት አደገኛ ሚስጥር አለኝ ይላል። ከሱራፌ ሊሆን ሚስጥር ይዞበታል ግን ያ ምስጢር ምን ይሆን? ሱራፌል ደግሞ አሁን ላይ በጣም ጥሩ ሰው ለመሆን እየሞከረ ነው። ሚስቴን ምንም አልከዳትም ብሏል። ሳሚ ግን አላምነውም፣ የሆነ ጥንስስም አለ። ጥንስ ስሟ ጥንስ ሷል እንጂ እንደዚህ በቀላሉማ ከሳሚ ጋር ረሱ ሰላም አያወርድም። ሲም ተደብቃ መታ ከሳሚ ጀርባ ስለ እህቱ ስታጣራ ነበረ። ገንዘቡን በውጭ ሄዶ እንደተታከም ምናምን የሚለውን ነገር አውርተዋል። ቤዛም ችግር የለውም በዚህ በኩል እንረዳለን ብላለች። ቅንጭርት መምጣት ነግራታለች። እንግዲህ የሆነ ምስጢር አለኝ ብሏል፣ ግን ምንድን እንደሆነ አላወቅኩትም ትላታለች። በሌላ በኩል እንግዲህ ሳሚም ተደብቆ ነበር የመጣው። ቅንጭርትን ካየው በኋላ ያንን ሰውዬ አትመነው ይለዋል። አትመነው ከመጣ በኋላ እንግዲህ ተደብቆ ገብቶ ቤዛን ለማናገር ይሞክራል። ሳሮንም እንግዲህ ሳሚ ያስጨነቃት ነው ማለት የሱራ ቤት የት ነው ያ ቪዲዮ ያም ቪዲዮ አለ የለም እያለ ያስጨንቃታል። ከሳሚ ጋር እንግዲህ አታውቂዋለሽ አታውቂውም እያለ በጣም ስጨንቀን ነበረ። እኔ እርግጠኛ ነኝ ከሳሚ ጋር ድምፅሽ ትተዋወቂ፣ ግን ያንን ቪዲዮ ለሱ እንዳልሰጠሽው እኔ በምን እርግጠኛ ልሆን? እያለ ይጠይቃታል። ምን ልታደርጉኝ ነው? ቪዲዮ ለሚስቴ ልታሳዩ? ወይስ ለሳሚ ምን ታደርገዋለሽ? ይላታል። እንዲ አሁንስ ያ ቪዲዮ ኑሮ በቃ በኖረ አልኩ እኔ የለም አልኩ፣ ግን አንተ አሁንም ትጨቀጭቀኛለህ። በኖረ ብዬ ተመኝ ትለዋለች። ሳሚም እንግዲህ ቤዛን ይውልሽ ባህልሽ እየዋሸሽ ነው ይላታል። እንግዲህ ፊት ለፊት ሱራፌል ደግሞ ድቅ ይላል። ደግሞ ከመኝታ ክፍል እንዴት በቃ እንደ ገባ ራሱ አይታወቅም። ይሄ ሳሚ የተፈጠረ ነገር አለበት። ማለትም ሱራፌል ሲገባ ሳሚ ያገኘዋል። ሳሚ እንግዲህ ከዛ ቤት እንዴት ብሎ ነው የሚወጣው? የዛሬ ቪዲዮአችን የሚመስል ነበር። በቀጣይ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ ይሆንላችሁ።